ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። በሀገር ትምህርት የተማሩ ሰዎች የሙያ ስብጥሩ እኔ እስካለኝ ድረስ ከኑክሊያር ሳይንስ እና ከስፔስ ቴክኖሎጂ ውጪ ኩባ ትምህርት ቤት ከፍታ የምታስተምረውን የትምህርት አይነት ሁሉንም ታይፕ ነው ተምሬ። ለምሳሌ ኤሪያል ፎቶግራፊ ማ ማንም ሰው የማይጠብቀው ትምህርት ኤሪያል ፎቶግራፍ ኩባ የተማሩ ልጆች ነበሩ። ደህንነት፣ ይሄ የኢንቴሊጀንስ የምትለው ትምህርት ከኛ ልጆች ኩባ የተማሩ ነበሩ። ኢንክሉዲንግ ብዙዎቹ አንቲ ሃይጃከር ሆነው ኢትዮጵያ አየር መንገድ ረጅም ጊዜ የሰሩ ልጆች ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ